ምን የተለየ ነገር አገኘ? በተወሰነ መልኩ ለውጥ ያለ ይመስለኛል። ግሩም ኳስ። ዳዊት ከሰው ዳዊት ከሰው ሀያ ሁለት ዓመታትን ጠብቆ የተገኘ ድል ደግሞም ታሪክ የሚያስታውሰው ሁነት በኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ተጽፏል። 10 አገራት ተሳታፊ የሆኑበት የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ዛሬ ፍጻሜውን ሲያገኝ፣ በደረጃ ጨዋታ ኢትዮጵያ ኬንያን 3 ለባዶ በመርታት ለአፍሪካ ዋንጫ ማለፏን አረጋግጣለች። የኢትዮጵያን ሕዝብ ድጋፍ ያልዘነጉት የኢትዮጵያ ብሔራዊ ቡድን ተጫዋቾች ድሉ የልፋት ውጤት መሆኑን ጠቁመዋል። ከዚህ በፊት እንደዚህ በዚህ በደጋፊ መሃል ተጫውተን አናውቅም። ይሄ የመጀመሪያችን ነው። ያው የኢትዮጵያ ህዝብ እንትን ማለት አለበት መብረታታት አለበት። ያው ለታዳጊዎች ለሚሰጠው ድጋፍ በጣም አሪፍ ነው። ደስ ብሎናል። ቃላት የለኝም። ከኛ በላይ በቃ ለደጋፊዎቻችን በጣም በጣም ማድረግ እናመሰግናለን። በጣም በጣም እናመሰግናለን። ከዛ ደግሞ ልጆቻችን ብዙ ተጥሮ ተጥሮበታል። ብዙ ብዙ አንድ ወር ሙሉ ቀላል አይደለም። እና ከምንም በላይ ደጋፊዎቻችን በቃ ከኛ ጋር ሳይሰለቻቸው ሲደግፉን የነበረው በጣም አድርገን እናመሰግላለን፣ በጣም። የዛሬ ውጤት በእግር ኳሳችን ከማስታወሳቸው ጥቂት የድል ደስታዎች መካከል አንዱ ይሆናል ያሉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ በበኩላቸው ውጤቱ የኢትዮጵያውያን ነው ሲሉ ተደምጠዋል። ኢትዮጵያ ህዝብ እነኚ ልጆች ላይ ባልተለመደ መልኩ ባልተለመደ መልኩ ሶሻል ሚዲያ ላይ ሉዝ አድርጎ እንኳን ሲያበረታታ ስለነበረ እጅግ አመሰግናለሁ። እንኳን ደስ አላቸው ማለት ይፈልጋለሁ። እኔ ፐርሰናል በጣም ደስተኛ ነው። የጨዋታ መደራረብ ቢኖርም በጥንቃቄ ለመጫወት ያደረግነው ሙከራ ተሳክቶልን ላቀድነው የአፍሪካ ዋንጫ ደርሰናል ሲል የቡድኑ ረዳት አሰልጣኝ አምሳሉ ፍቃዱ ከጣቢያችን ጋር በነበረው ቆይታ ተናግሯል። ከሁለት ቀን በፊት ነው የተጫወቱት። ስለዚህ እሱ ሁለቱም ቲሞች በጣም ተጠንቀው የተጫወቱበት ምክንያት እሱ ነው። ግን ሰከንድ ሀፍ ላይ ከኋላ ከተከላካይ መስመር ኋላ ክፍተት እየሰጡን ነበር። ስለዚህ ስናገር እዚህ ስበናቸው ከኋላ ያለውን ማግኘት ስፔስ ማግኘት እንችላለን ወይ ነው። እኛ ደግሞ በጣም ዴንጀርስ የሆኑ ተጫዋቾች ስላሉ በዛ ጀመር እናውቅ ነበር። አንድ የመጀመሪያውን ጎል ካገባን በጣም ዲፌንሲቭ ኦርጋናይዜሽናቸውን ብሬክ እንደምናደርግ ያው ተሳክቶልናል። ልጆቹ እንደምታያቸው በጣም በጣም በጣም ምርጥ ያገር ልጆች ናቸው። የኢትዮጵያን ሕዝብም እንኳን ደሳላችሁ ማለት ፈልጋለሁ። ውድድሩ እየገነባን ያለነውን ቡድን እድገት ለመፈተን አግዞናል የሚሉት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዋና አሰልጣኝ ቤንዚመር በአጭር ጊዜ በደረስንበት የአፍሪካ ዋንጫ ማለፍ ስኬት ኮርቻለሁ ብለዋል። ውድድሩ በጣም አስደናቂ ነበር። አስደናቂ ልምድ ያገኘንበት ነው። ላለፉት ስድስት ወራት ስንዘጋጅ ነበር። እንደ ቡድን ከጨዋታ ጨዋታ እየተሻሻልን መተናል። በጣም ጥሩ ነበር። ከተለያዩ ሀገራት የመጡት ተጫዋቾችና አሰልጣኞች አይቻሉ። በምስራቅ አፍሪካ እግር ኳስ እድገት ኮርቻል። የኢትዮጵያ ከ17 ዓመታች ብሔራዊ ቡድን በሞሮኮ በሚካሄደው የአፍሪካ ዋንጫ ከታንዛኒያና ዩጋንዳ ቀጥሎ ሶስተኛው የምስራቅ አፍሪካ ተወካይ ሆኖ ይሳተፋል።